ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን፣ እንደምንቆያችሁልን ዕለታዊ የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። የዛሬ የሀሳብ ዴይሊ ፕሮግራም እንግዲህ እኔ ዮርዳኖስ ለማ ወደ እናንተ ሳደርስ ነው የምቆየው። በዛሬ የሀሳብ ዴይሊ ፕሮግራማችን እንግዲህ ይዘን የመጣ ነው፣ በተለይ ደግሞ አሁን ላይ ባለው የሰሜኑ ኢትዮጵያ ማለትም በትግራይ ክልልና በአፋር ክልል የተፈጠሩ አንዳንድ ግጭቶች በትናንትናው ዕለት ተመልክተናል። እንደሚታወቀው የህወሓት ታጣቂ ኃይል እንግዲህ በትናንትናው ዕለት በአፋር ክልል ትንኮሳዎችን ፈጽሟል። በእነዚህም ትንኮሳዎች ላይ እንግዲህ ከባድ መሳሪያዎችን በመጠቀም ውጊዎችን ሲያደርግ ነበረ። ይሄ ደግሞ አሁን ላይ በተለይ ደግሞ የሰሜኑ ኢትዮጵያ ከመረጋጋቱ ጋር ተያይዞ ህወሓት እንደገና ዳግመኛ ግጭትን ለማስነሳት ወደ ትጥቅ ትግሉ ገብተዋል። ይሄ እንቅስቃሴ የትግራይንና የኢትዮጵያን ቀውስ ያመጣል። በዚህ ጉዳይ እንግዲህ በተለይም ደግሞ በትግራይ ክልልና በአፋር ክልል ድንበር ላይ የተፈጠሩ እውነቶችን ወደ እናንተ ሳደርሳችሁ ምቆይ ነው የሚሆነው። በትናንትና ሁለት እንግዲህ ትናንትና ማምሻውን አካባቢ እንግዲህ የአፋር ክልል መንግስት ኮሚኒኬሽን ባወጣው መረጃ መሰረት እንግዲህ የህወሓት ታጣቂ ኃይሎች ወደ አፋር ክልል ድንበር ጥሰው በመግባት እንግዲህ በርካታ የትጥቅ ትግሎችን አድርገዋል። ስድስት የሚሆኑ መንደሮች ላይ እንግዲህ ትንኮሳዎችንና እንደዚሁም የከባድ መሳሪያ ተኩሶችን ሲያደርጉ ነበረ። በእነዚህም አካባቢ እንግዲህ እንደዙ ሀያ ሶስት ሞርተር፣ ዲሽቃ የመሳሰሉ የከባድ መሳሪያ ተኩሶች እንደነበሩ ተገልጿል። አሁን ላይ የፕሪቶሪያ የሰላም ስምምነትን ሙሉ ለሙሉ ህዋት ጥሶታል። እንደሚታወቀው የፕሪቶሪያ የሰላም ስምምነትን ህዋት በተለያዩ ጊዜያቶች ሲጥሰው ነበረ። ነገር ግን በፕሪቶሪያ የሰላም ስምምነት ላይ በዋነኝነት እንግዲህ ትጥቅ የመፍታትና ወይንም ደግሞ በሌሎች አካባቢዎችም ለሆነ ከፌዴራል መንግስቱ ጋር ትንኮሳ አለመፍጠር የሚለውን የህዋት ታጣቂ ኃይሎች እንግዲህ በትናንትናው ዕለት ሙሉ ለሙሉ ጥሰውታል። እንደምናውቀው በተለያዩ ጊዜያቶች የፕሪቶሪያን የሰላም ስምምነት የፌዴራል መንግስቱ ጥሷል የሚለው ህዋት በግልጽና በሚታይ መልኩ እንግዲህ ትናንትና በአፋር አካባቢዎች ላይ ጥቃት በመፈጸም የህወሓት ታጣቂ ኃይሎች የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ አፍርሶታል። ትናንትና እንግዲህ ህወሓት ማምሻውን አካባቢ ወደ አፋር ክልል በመግባት ስድስት መንደሮችን መቆጣጠሩን የአፋር ክልል መንግስት ኮሚኒኬሽን ገልጿል። እነዚህ ሁኔታዎች እንግዲህ በተለይ ደግሞ በአፋርና በትግራይ ክልል ድንበር አካባቢ ከፍተኛ ውጥረት ተነስቷል። በአካባቢው የሚገኙ ነዋሪዎችም እንግዲህ አሁን ላይ አካባቢውን ትተው ወደ ሌሎች አካባቢ ለመሰደድ በቅተዋል። ይሄም የሆነበት እንግዲህ ህወሓት በማን አለብኝነት እና ደግሞ በሻዕቢያ መንግስት ድጋፍና አይዞባይነት አሁንም ትግራይን በተለይ ደግሞ ኢትዮጵያን ወደ ጦርነት ለማስገባት አዝማሚያ ላይ ይገኛል። ይሄ ሁኔታ እስከ መቼ ይቀጥላል? ህወሓት የፕሪቶሪን የሰላም ስምምነ ሙሉ ለሙሉ ጥሷል። አሁንም የተጥቅ ተግሎችን ለማድረግ እንቅስቃሴዎችን እያደረገ ነው። አሁን ላይ ደግሞ በይፋና በግልጽ ጀምሮታል። ይሄ የትግራይን ብሎም የኢትዮጵያን ሰላም ማሳጣቱ ሳያንስ ህወሓት አሁንም በሻቢያ መንግስት ላይ ተንጠልጥሎ የትግራይን ሰላም ለማደፍረስ ደፋ ቀና እያለ ይገኛል። እንደሚታወቀው ህወሓት ከዚህ በፊት በርካታ ጥቃቶችን አድርሷል። ከዚህ ጋር ተያይዞ እንግዲህ የሰሞኑ ጥቃቶች ከምን አንጻር ነው ብለን እንመልከት። የመጀመሪያው እንደምናስታውሰው ከዛሬ አምስት ዓመት በፊት ጥቅምት ሃያ አራት ማለትም አምስተኛ ዓመቱ የተዘከረው የሰሜን ዕዝ ጥቃት ነበረ። ህወሓት በሰሜን ዕዝ ላይ ጨካኝ የተባለ ዘግናኝ ጥቃትን ፈጸመ። ከዛም ጋር እንግዲህ በተለይ የሰሜኑን የኢትዮጵያ ጦርነት እንደ ዋነኛ መነሻ ምክንያት አንስቶ የሰሜኑን ኢትዮጵያ ከፍተ ኛ ችግር አመጣ። ኢትዮጵያንም ወደ ቀውስ አስገባ። ያል በቃ ያለው ህወሓት እንግዲህ አሁን ላይ በሻቢያ መንግስት ትብብርና ድጋፍ ትግራይን ወደ ዳግመኛ ግጭት እያስገባት ይገኛል። ይሄም የሆነው እንግዲህ የሻቢያው መሪ ኢሳያስ አፈወርቂ ከሰሞኑ ከካይሮ ጉብኝታቸው ከተመለሱ ከሁለት ቀናት በኋላ ነው። ኢሳያስ አፈወርቂ ወደ ካይሮ ያቀኑት የግብፅ መንግስትን ልመናና ተማጽኖ ለማግኘት ነበረ። በዚህም ተማጽኖላቸው እንግዲህ የግብፅ መንግስት አይዞባይነት አሁን ላይ ኢሳያስ አፈወርቂ በማናለብኝነት ህወሓትን እየገፋፋው ኢትዮጵያን ወደ ዳግመኛ ግጭት ለማስገባት ደፋ ቀና እያለ ይገኛል። እነዚህ ሁኔቶች እንግዲህ ስናያይዛቸው ህዋሃት አሁንም በማናለብኝነትና በአይዞባይነት ኢትዮጵያን ወደ ዳግመኛ ግጭት ለማስገባት የሻእቢያ መንግስት ተልኮን እየተቀበለ እንቅስቃሴዎችን እያደረገ ይገኛል። ከዚህም እንቅስቃሴ ማንሳት የምንችለው ትናንትና ማምሻውን በአፋር ክልል የተደረጉ ጥቃቶችን ማንሳት እንችላለን። በተለያዩ ጊዜያቶች እነዚህ ሁኔቶች ወደ ሰላም ስምምነት መምጣት አለባቸው ሲል የፌዴራል መንግስቱ ጥሪ ቢያቀርብለትም ህዋሃት ግን ፍቃደኛ አይደለም። በተለይ ህወሀት ከምርጫ ቦርድ ህጋዊነቱን ከተነጠቀ በኋላ ወጥሮና ጠንክሮ በሚባል ደረጃ የትጥቅ ትግልን ለመጀመር እንቅስቃሴ ሲያደርግ ነበረ። ወታደሮችን እያሰለጠነ ነበረ። እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በምክር ቤት በነበራቸው ውሎ ላይ እንግዲህ በርካታ የምክር ቤት አባላት አሁናዊ የትግራይ ሁኔታ እንዴት ነው ብለው ውስጥ ጥያቄ አቅርበው ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድም የፕሪቶሪያ የሰላም ስምምነት እንዴት እንደጠሳሰ አሁን ላይ ህወሀት የሄደበት እንቅስቃሴ ተገቢ አይደለም ሲሉ በተለያዩ ጥያቄዎቻቸውን ምላሽ ሰጥተዋል። ፕሪቶሪያ ነው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 ይህንንም አሁን ላይ እየተመለከትን እንገኛለን። ህወሀት ከሻቢያ መንግስት ጋር አብሮ ዳግመኛ ግጭት ለማንሳት ደፋ ቀና እያለ ነው። ይህም የሚሆንበት ምክንያት እንግዲህ የሻቢያ መንግስት ኢትዮጵያን ሁሌን ሰላሟ እንድታጣ ይፈልጋል። ሁሌም የኢትዮጵያ ሰላምና ለመረጋጋት ለሻቢያ መንግስት እንደ ትልቅ ጥቅም ነው የሚታየው። ምክንያቱም ሻቢያ ኢትዮጵያ ሰላም ካልሆነች በሚነግዳቸው ጦር መሳሪያዎች ኢኮኖሚውን ለመደገፍ ደፋ ቀና ስለሚል ህወሀትና የፕሪቶሪ የሰላም ስምምነት መጣስ እንደዚህም ደግሞ የሻቢያ መንግስት የተለያዩ እንቅስቃሴዎችን ሲያነሱ ነበረ። ከዚህ ጋር ተያይዞ እንግዲህ ለትግራይ ዋነኛ ችግር የሻቢያ መንግስት ነው ብለዋል። ምርጫ የሌለበት ሀገር፣ ህጋዊ እንቅስቃሴ የማይደረግበት ሀገር፣ ፓርቲ የሌለው ሀገር፣ ህገ መንግስት የሌለው ሀገር፣ ወጣት የሌለው ሀገር፣ ነገር ግን ኢትዮጵያን የምታክል ትልቅ ሀገር አይዞህና እኔ ያለሁልህ በማለት የማይሆን ተስፋ በመስጠት ኢትዮጵያን ወደ ዳግመኛ ግጭት ለማስገባት እንቅስቃሴ እያደረገ በሚገኝበት ወቅት አሁን ላይ እንግዲህ የህወሓት ታጣቂ ኃይል በአፋር ክልል አዲስ እንቅስቃሴ ጀምሯል። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር ተስፋ የለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ይህም ጠቅላይ ሚኒስተሩ ካነሱት ሀሳብ ጋር ስናያይዘው እንግዲህ ህወሓት በማን አለብኝነት በሻእቢያ መንግስት ደጋፊነትና አይዞባይነት ወደ ዳግመኛ ጦርነት ለመግባት እንቅስቃሴ እያደረገ ይገኛል። መንግስት ለትግራይ በጀት ይበጅታል። አሁንም ደግሞ በትግራይ ያሉ መሰረተ ልማቶችን ይሰራል። በትግራይ መልሶ ማቋቋሞችን እያደረገ ይገኛል። ነገር ግን ህወሀት ይህንን ሲሰራ እየተመለከት ነው አይደለም። ምክንያቱም በፕሪቶሪያ ሰላም ስምምነት የተቀመጠለትን ትጥቅ የመፍታት የሚለውን ዋነኛ ተግባር ሲሰራ አልተመለከት ነው። እንዲያውም ከዛ በዘለለ መልኩ ህወሀት አዳዲስ ታጣቂ ኃይሎችን ያሰለጥናል፣ አዳዲስ ጦር መሳሪያዎችን ይገዛል። እንደዚሁም መመለስ የነበረበትን ጦር መሳሪያ ሲመልስ አልተመለከት ነው። ይሄ ደግሞ ኢትዮጵያን ወደ ዳግመኛ ግጭት ያስገባታል። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የእኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረ ነገር ግን ህወሃት አሁንም የሻዕቢያ መንግስት አይዞ ስለሚለው ዳግመኛ ግጭቱን እየቀሰቀሰ ይገኛል። ከዚህ ጋር ተያይዞ እንግዲህ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በትናንትናው ግጭት ላይ እንግዲህ ሰፋ ያለ ማብራሪያ ሰጥተዋል። ከዚህም ጋር ተያይዞ እንግዲህ አቶ ጌታቸው ረዳ ህወሃት የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል፣ ይህንንም ትንኮሳ ሙሉ ለሙሉ ማቆም አለበት ብለዋል። ጥቂት የትግራይ ኃይል አመራሮች በሻቢያ ትዕዛዝ ሰጭነት ትንኮሳውን ጀምረዋል። እነዚህ ትንኮሳዎች ደግሞ ኢትዮጵያን እንጂ የሚወድሙት ኢትዮጵያን አይጠቅምም ተብሏል። እንደሚታወቀው በተለያዩ ጊዜያቶች የህወሓት አመራሮች የሻቢያ መንግስት በሚሰጣቸው ድጋፍና አንዳንድ ጥቅማ ጥቅሞች ኢትዮጵያን ዳግመኛ ወደ ጦርነት እያስገቧት ይገኛሉ። ከዚህ ጋር ተያይዞ እንግዲህ አቶ ጌታቸው ረዳ በትግራይና በአፋር በኩል ያለው ግጭት አሁንም መቅረት አለበት፣ የትግራይ ሰላም ኃይል ቲፒኤፍ እና የትግራይ ሰራዊት ቲዲኤፍ የሚያደርጉት የእርስ በርስ ግጭት የኢሳያስ አፈወርቂን ተልዕኮና አላማ ለማሳካት እንጂ ምንም አይነት ጠቀሜታ ወይንም ደግሞ ለትግራይ ህዝብ የሚያመጣለት ምንም አይነት ጠቀሜታ የለም ብለዋል። እንደምናውቀው ህዋት እነዚህ አይነት ትንኮሳዎችን የሚያደርሰው ለትግራይ ህዝብ አስቦ አይደለም፣ ለትግራይና ተጨንቆ አይደለም፣ ለትግራይ ወጣት አስቦለት አይደለም። እንዲያውም ትግራይን እየወደመ ነው። የትግራይ ወጣት ሰርቶ መለወጥ ይፈልጋል። የትግራይ እናት በልጇ ሞት ማዘን የለባትም። በተለይ አቶ ጌታቸው ረዳ እንዳሉት ከሆነ ፍስሐ ማንጁስና ዮሐንስ መድድ የተባሉ ሁለት የትግራይ ሰራዊት አመራሮች አሁንም የጀመሩትን ግጭት ሙሉ ለሙሉ ማስቆም አለባቸው። ይሄ ግጭት ለማንም አይጠቅምም ብለዋል። አሁን ላይ የአፋር ህዝብ ካለፈው ጦርነት ተምሯል፣ አውቋል። ወደ ዳግመኛ ጦርነት መግባት አይፈልግም። በተለይ ደግሞ የትግራይ ህዝብ ባለፉት ጦርነት በርካታ ችግሮች ደርሰውበታል። በርካታ መከሮችን አይቷል። እነዚህ መከሮች በቃ በሚባሉበት ጊዜ ዛሬ ላይ ህወሓት አዳዲስ ግጭቶችን በማንሳት የትግራይን ሀዘን ዳግመኛ ለማባባስ ደፋ ቀና እያለ ይገኛል። እነዚህ ጉዳዮች እንግዲህ የትናንትናው ግጭት ቀደም ሲሉ የተለያዩ ጀነራሎች እንደዚሁም ደግሞ የተለያዩ የጦር አመራሮች እነዚህ ግጭቶች ወደ ሰላማዊ መንገድ መምጣት አለባቸው እንጂ ግጭቶች መነሳት የለባቸው ብሏል። ነገር ግን እንደምንመለከተው የሻዕቢያ መንግስት በሚልካቸው የህወሓት ተላላኪዎች አሁንም የኢትዮጵያ እንዳር ድንበር እየደፈረ ነው። አሁንም የኢትዮጵያን የግዛት ሉዓላዊነት አንድነት እየጣሰ ይገኛል። እነዚህ ሁኔቶች እስከ መቼ ይቀጥላሉ? በተለይ በትናንትናው እለት በአፋር ክልል የተመለከትነው ይህ እንቅስቃሴ የማንም አይደለም፣ የሻቢያ መንግስት ለህወሓት በአይዞባይነትና በደጋፊነት የተደረገ ነው። ምክንያቱም እንደ ማሳያነት ማንሳት የምንችለው የህወሓት አመራሮች ከሻቢያ መንግስት ጋር በሚያደርጉት እንቅስቃሴ፣ በተለይ ደግሞ ሰሞኑን ኢሳያስ አፈወርቂ ካይሮ ደርሰው ከመጡ በኋላ የካይሮ መንግስት አይዞህ እኔ አለሁልህ፣ በጦር መሳሪያ ደግፈሃለሁ ካለው በኋላ በማን አለብኝነት ሻቢያ ኢትዮጵያን ለመውጋት ይፈልጋል። ይህንንም ደግሞ ለማድረግ የመጀመሪያ ተጠቃሚውና እንቅስቃሴ ማድረግ የሚችለው በህወሓት አማካኝነት ነው። ህወሓት እድሜ ልኩን የሻቢያ ተላላኪ እንደሆነ መቀጠሉን ይዞበታል። ነገር ግን ሻቢያ ለኢትዮጵያ ምንም ጥቅም የለውም። ህወሀት እንዲያውም በሰላማዊና በድርድር መልኩ ወደ ኢትዮጵያ መጥቶ የሰላማዊ እንቅስቃሴ ማድረግ ይችላል። ይህንን ነገር እንደ ማሳያነት መጥቀስ የምንችለው ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ደግሞ ለኢትዮጵያ ሰላሟን የሚያስፈልጋት ኢትዮጵያ ውስጥ ሰላማዊ የስልጣን እንቅስቃሴዎችና የሰላማዊ ትግሎችን ማድረግ ይቻላል፣ ለዚህም ማሳያ እኔና አቶ ጌታቸው ረዳን ማንሳት ይችላሉ ብለዋል።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 መፍትሄ ካላገኘ ነገ ከነገ ወዲያ ተባብሶ ግጭቱ እንዳለፉት ጦርነቶች በጣም ከራር ሊሆን ይችላል። ከስህተቱ የማይማር የህወሓት ቡድን ከድርጊቱ ካልተቆጠበ የዜጎቻችንን ደህንነትና የወሰናችንን ክብር የማስጠበቅ እንዲሁም ራሳችንን ከሌሎች ጥቃት የመከላከል ኃላፊነትና ግዴታ አለብን ብሏል። እነዚህ ሂደቶች ነገ ከነገ ወዲያ ህወሓት በዚህ አይነት መልኩ የሚቀጥል ከሆነ አፋርም ሆነ ትግራይ ወደ ዳግመኛ ግጭት ትገባለች። እንደዚሁም ወደ ሌሎች አጎራባች ክልሎች እነዚህ ነገሮች የሚስፋፉ ከሆነ የኢትዮጵያ ሰላምና መረጋጋት የሚጣጣበት ይሆናል። በትናንትናው ትንኮሳ በርካታ አርብቶ አደሮች እና አርሶ አደሮች ከአካባቢያቸው እንደተፈናቀሉ ተገልጿል። ይህም የሚሆነው እንግዲህ ህወሓት በተለይ በአፋር ክልል ባደረሰው ጥቃት ነው። እስከ መቼ የአፋር ክልል ከመሬቱ እየተገፋ ይኖራል? ህዝቡ ውስጥ እስከ መቼ ከመኖሪያ ቤቱ እየተገፋ እና ከቤቱ እየተባረረ ይኖራል? የህወሓት ጥቃት አሁን ላይ መፍትሄ ሊሰጠው ይገባል፣ ወይንም ደግሞ ህወሓት ራሱን ከገባበት አዝቅት ሊያወጣ ይገባል። ምክንያቱም ኢትዮጵያ አሁን ያሉባት ችግሮች በቂ ናቸው። ኢትዮጵያ በተለያዩ ጊዜያቶች የራሷን የውስጥ ችግር ለመፍታት ስትሄድ ነገር ግን የውስጥ ችግሮቻችንን የሚያባብሱ እንዳ ሻዕቢያ አይነት መንግስት ህወሀትን እየላኩ ዛሬም ትግራይንም ሆነ ኢትዮጵያን ወደ ዳግመኛ ግጭት ለማስገባት እያሰቡ ይገኛሉ። አሁን ላይ በአካባቢው ያሉ ሀገር ሽማግሌዎች ወደ ሰላምና ድርድር ለመምጣት በትናንትናው ዕለት ሙከራ ቢያደርጉም፣ ነገር ግን ህወሀት ፍቃደኛ አይደለም። እነዚህ እንቅስቃሴዎች እስከ መቼ ይቀጥላሉ? ትግራይ ዳግመኛ ግጭት ውስጥ የምትገባ ከሆነ አሁንም የትግራይ ህዝብ ይህንን አዳፋ አቀማሽ ነው። የትግራይ ወጣት ሰርቶ መልማት አለበት። የትግራይ ወጣት በሰላም ወጦ በሰላም መግባት አለበት። የትግራይ እናት ልጇን በሰላም ማየት አለባት። አሁን ላይ የኢትዮጵያ እንቅስቃሴ በሰላማዊ መንገድ ሆኖ ሳለ የትግራይና የአፋር ክልል እንቅስቃሴዎች ግን እነዚህን የሰላም አደፍራሽ ኃይሎች አሁንም የትግራይንና የኢትዮጵያን ሰላም ለማደፍረስ ደፋ ቀና እያሉ ይገኛሉ። ይህም ድርጊት እንግዲህ በተለይ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ከሰሞኑ በተለይ በጥቅምት ሃያ አራት በመከላከያ ሰራዊት በሰሜን ዕዝ ላይ በደረሰው ጥቃት ጋር አያይዘው ህወሀት አሁን እየሄደበት ያለው እንቅስቃሴ ተገቢ አይደለም፣ ወደ ሰላማዊ መንገድ መምጣት አለበት ብለዋል። ኢትዮጵያ ጦርነትን አትፈልግም፣ ጦርነትንም አትቀሰቅስም ብለዋል። ብሔራዊ ጥቅማችንን እናስከብራለን፣ የመጣብንን ግን ከድንበር ያለፈ ጠላታችንን እንከላከላለን። የታጠቅነው የሰለጠንነው ለዚህ ነው ብለዋል። አንቸኩልም፣ ጦርነት አንቀሰቅስም፣ ጦርነት አንፈልግም። በሰላማችን ላይ በልማታችን ላይ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀ ነውም የታጠቅ ነውም ለዛ ነው። እነዚህ እንቅስቃሴዎች ደግሞ አሁን ላይ የኢትዮጵያ ሰላምና መረጋጋትን ለማደፍረስ የሚንቀሳቀሰው ዋት ትግራይን ወደ ዳግመኛ ግጭት የሚያስገባ ከሆነ ሌሎች ኃይሎችም እዚህ ቦታ ላይ ሊሳተፉ ይችላሉ። ፊልድ ማርሻል ብርሃኑ ጁላ የትግራይ እናት ወዳና ፈቅዳ ልጇን ለጦርነት አልሰጠችም፣ ጦርነትም እንዲማገድባት አትፈልግም። ነገር ግን ህወሓት በግድና በኃይል በመጠቀም ዛሬም የትግራይን ወጣት ወደ ዳግመኛ ግጭት ለማስገባት የተለያዩ እንቅስቃሴዎችን እያደረገ ይገኛል ብለዋል። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሞትልኝ ብላ ሰታ አታውቅም። አስገድደው ነው የሚወስዱት። አስገድደው የሰሜን እዝ ላይ የደረሰው ጥቃት ከፍተኛ የባንዳነት ጥቃት ነው። ይህንንም ጥቃት እንዲሁ ስንዘክረው ልንኖር እንችላለን። ነገር ግን የሚደገምብን ከሆነ ምላሽ የመስጠት ግዴታ አለብን ብለዋል። ኢትዮጵያ ሰላም ያስፈልጋታል። መከላከያዋ ሁሌም ጦርነት ውስጥ መሳተፍ የለበትም በተለይ ደግሞ በውስጥ ግጭቶች። አንዳንድ እንደ ህወሀት ያሉ የውጭ ተላላኪ ኃይሎች ኢትዮጵያን ለማደፍረስ በሚሄዱበት እንቅስቃሴ ህወሀት ዛሬም የራሱን ጥቅም ለማስከበር ሲል ኢትዮጵያን ወደ ዳግመኛ ግጭት እያስገባት ይገኛል። ከዚህ ጋር ተያይዞ እንግዲህ በተለይ ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ባለፉት ጊዜያቶች በህወሃት ውስጥ አብረው ሰርተዋል። በህወሃት ውስጥ በርካታ እንቅስቃሴን ያደረጉ ሰው ከመሆናቸው አንጻር በተለያዩ ጊዜያቶች እንደሚያነሱት ከሆነ የህወሃት አመራሮች የራሳቸውን ጥቅም ለማስከበር እና ለራሳቸው ጥቅም ሲሉ ትግራይን ወደ ዳግመኛ ግጭት ለማስገባት እየተንቀሳቀሱ ነው ብለዋል። ይሄ ግን ለትግራይ ህዝብ አያስፈልገውም። አሁንም ቢሆን የትግራይ ሰላምና መረጋጋትን ለማምጣት የህወሃት ኃይሎች ጥያቄያቸውን እንደ ጥያቄ ማንሳት ይችላሉ። ነገር ግን ህወሓት ይህንን ከማድረግ ይልቅ ሌሎች እንቅስቃሴዎችን ሲያደርግ ነው የምንመለከተው። በተለይ ደግሞ የፕሪቶሪያ የሰላም ስምምነት ሁሌ ተጥሷል የሚለው ህወሓት አሁን ላይ በግልጽና በይፋ እየጣሰው ይገኛል። ዲዲአርን ተግባራዊ አላደረገም፣ ተፈናቃዎችን ወደ ቦታቸው አልመለሰም። በትግራይ ክልል መሰራት የነበረባቸው መሰረተ ልማቶችን ከመስራት ይልቅ ጦር መሳሪያ ገዝቶበታል፣ ሰራዊት አሰልጥኖበታል። የተለያዩ ያልተገቡ እንቅስቃሴዎችን ባደረገበት በዚህን ወቅት እንኳን ኢትዮጵያን ዳግመኛ ጦርነት ሊያስነሳ ይፈልጋል። በእሳቸው የጦርነት ጠማቂ እሳቤ ሁኔታ ነው። አሁንም ቢሆን ኢትዮጵያ ሰላሟን ማግኘት ካለባት እንደ ህወሓት ያሉ ኃይሎች ከሀገር ተነቅለው መጥፋት አለባቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ይሄም ወሳኝና አስፈላጊ ነገር እንግዲህ ኢትዮጵያን ሰላሟን ለማምጣት እንደዚህ አይነት ኃይሎች ኢትዮጵያን እስከ መቼ እየጎዱ ይኖራሉ? ኢትዮጵያ ሰላሟን ልትነሳ አይገባምና ህወሓትም በቃ ሊባል ይገባል። በተለይ ደግሞ አሁንም ያረጁና በዱሩ አስተሳሰብ ሁሌም ስልጣን በሚጠሙ የህወሓት ያረጁና የሸመገሉ አመራሮች ኢትዮጵያም፣ ትግራይም፣ አፋርም አማራም ሰላማቸውን ሲያጡ አይኖሩም። እነዚህን ሰዎች በቃ ሊባል ይገባል። ምክንያቱም እነሱ ሁሌም ጦርነትን የሚፈልጉት የራሳቸውን ወንጀል ለመሸፈን ነው። የሰሯቸውን በደሎችና ኃጢአቶች ላለማሳየት ነው። ነገር ግን የትግራይ ህዝብ በቃሊል ይገባል። የትግራይ ወጣት ቅድም እንዳልኳችሁ ሁሉም ወጣት ጦርነት ፈላጊ አይደለም። የትግራይ እናት በጦርነት በርካታ ሀዘኖችን ስላየች ካለፈው ጦርነቷ ተምራለች። ይህ ማያስተምረው የህዋት ያረጁ አመራሮች ግን ዛሬም ትግራይን ዳግመኛ ጦርነት ውስጥ ለማስገባት እንቅስቃሴ ጀምረዋል። በትናንትናው ዕለት እንግዲህ በአፋር ክልል ያደረጓቸው ትንኮሳዎች እና አንዳንድ ጥቃቶች አሁንም በቃ ሊባል ይገባል። እነዚህ ጥቃቶች መቆም አለባቸው። ምክንያቱም ትግራይ ሰላም መሆን አለባት፣ አፋር ሰላም መሆን አለበት፣ ሌሎች አጎራባች ክልሎችም ሰላም መሆን አለባት፣ ኢትዮጵያ ሰላም መሆን አለባት። የኢትዮጵያን ሰላም የሚያደፈርሰው እንደ ሻዕቢያና የህወሀት ቡድን አይነቶች እስከ መቼ በዝምታ ይታለፋሉ? ህወሀት የራሱን ጥቅም ለማስከበር ሲል ዛሬም የትግራይን ህዝብ ሊማገድ እንቅስቃሴ ጀምሯል። ሻቢያ ደግሞ የራሱን ኢኮኖሚ በጦር መሳሪያ ንግድ እንደዚሁም ደግሞ በሌሎቹ ወንጀሎች ለመሸፋፈን ሲል ኢትዮጵያን ወደ ዳግመኛ ግጭት ለማስገባት ያስባል። መቼም ቢሆን መቼም የማይረሳው የትግራይ እናቶች የትግራይ ሴት እህቶቻችን በሻቢያ ወታደሮች በርካታ በደልና ስቃይ ደርሶባቸዋል። ይህን ኢትዮጵያ አትረሳውም። የትግራይ እናትና የትግራይ ሴት እህቶቻችን አይረሱትም። ነገር ግን ህወሓት ይህንን እያስታወሰው አይደለም። እነዚህ ሁኔቶች እስከ መቼ ይቀጥላሉ? ትግራይ እስከ መቼ ሰላሟን ታጣለች? የትግራይ እናት እስከ መቼ በልጆቿ ታዝናለች? የትግራይ መሠረተ ልማቶች እንደወደሙ እስከ መቼ ይቆያሉ? የሚለው አሳሳቢ ጉዳይ ነው። ህወሀት አሁንም ከድርጊቱ መታቀብ አለበት እንላለን። ዛሬ እንግዲህ በትናንትና ሁለት ህወሀት ባደረሰው ትንኮሳ በአፋር ክልልና በትግራይ ክልል ያለው አንዳንድ ውጥረቶች ነገ ከነገ ወዲያ መቀጠል የለባቸውም እንላለን። የዛሬውን ፕሮግራም ወደ እናንተ ሳደርሳችሁ የቆየሁት እኔ ወርና ነው ስለማነበርኩ አብራችሁን ስለቆያችሁ ከልብ እያመሰገንሁ እናንተም የዩትዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዙ በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩኝ።